እሺ እሺ እሳሳልሻለሁ፣ ሁማማ ሀገሬ። የትም ዞሬ የትም ሀገር አው ወይ ስለ ኢትዮጵያ ሲነሳ ግን ማነው እንደኔ በቃ እንባው የሚመጣው። እና አገራችን ሰላም ያደርግልን። ቤተሰብዬ ሩታዬ ና ብርሽዬ በሰላም ለሀገራቸው በእተዋል። በጣም ነው ደስ የሚለው። እንኳን ለዚህ ሰዓት በሰላም አበቃችሁ፣ እንኳንም በሰላም ገባችሁ። እንዴ ሻንጣው ደግሞ በጣም እንዲ ስንት ዓመት ሀያ ዓመት የቆዩ እኮ ነው የሚመስለው ርር እናንተ ዝሄሻን ጠቁ እንቲ በጣም ምርጥ ነው። እና ሩትዬ ና ብርሽዬ እንኳንም ለሀገራችሁ በሰላም አበቃችሁ። እማማ ሀገሬ ኢትዮጵያ፣ ክፉሽና አልስማ እውነት ሀገር አገር እኮ አለን። እውነት በጣም ሀገር ኢትዮጵያ አለን። ኢትዮጵያን የመሰለች ሀገር ግን ለምን ይሆን ግን አሁን ላይ ስናየው ያቺ ኢትዮጵያ ሀገር የምትባለው ዛሬ ሌላ እየሆነች ነው። ይሆነሽ ነውና ሰላማን ይመልስል ላለው ግሬስ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮ የለቀኩኛልም ተቶሎ ትንሽ ቢዚት ለሆንኩኝ ነው። ባይ ባይ። በሌላ ቪዲዮ እንገናኛለን።